ከዛ ሰፈር ትመጫለሽ። እሺ፣ ይኸውልሽ፣ አንደኛ ያለሽበትን ሁኔታ ያውቀው አይችልም። ቢያውቀው እኮ እኔም ነበር የሚከታተለኝ ሞገስ ይገለኛል። ይመጣል ቤት እስከ መጣና ደምሴን እስክትሰሚ ድረስ ግን በሩን ለማን እንዳትከፍቺ። ደግሞ ያለውን ምግብ ብይሽ። አንተ እስክትመጣ ድረስ ምንም አልበላም። እሺ ነገ እመጣለሁ። ዛሬ ግን ሽፍንፍን ብለሽ ጠኝ፣ አትፍርሽ። ይሉ ላይ እሺ፣ ደህና ደር ብሩክና ቅድስት የተጋቡ ይህን የሰማቸው ማህሌት ክሎሮክስ ፍለጋ በምሄር ላይ ትገኛለች። ክሎሮክስ ጠጥቼ ራሴን ማጥፋት አለብኝ ቅድስትን ታገባ ባይኔም ሆነ በጆሮዬ መስማት የለብኝም በማለት ክሎሮክስ ፍለጋ በሱቅ ላይ ትገኛለች። ሞገስ በፍርሃትና በጭንቀት ላይ ይገኛል። አቶ ዝና ተከታትሎት በማራቶን ሩጫ ላይ የሚገኘው ሞገስ ሽጉጥም ቢይዝ ብሬንም ቢታጠቅ በፍጹም ልብ ስለሌለው በፍርሃት ላይ ይገኛል። ለማራቶን ሩጫ ይሻለኛል፣ ልብም የለኝ እንዴት አድርጌ ልቅጠመው? በማለት መሳሪያ ሽጉጥ የያዘው ፈሪው ብሩክ በሩጫ ላይ ራሱን ህይወት የላትርፍ በማለት ሩጦ ሂደዋል። በጣም ይገርማል። ሰላም ጤና ይስጥልን። ወድ እና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ክፍል 69 ምሳሌ ተለቀቀ። እንግዲህ ወደ ክፍል 68 ስንመለስ እንግዲህ ዝናም በሩጫ ዝናና ሞገስ በሩጫ ላይ ይገኙ ነበረ። ማህሌት መሸፈፍ ገና እያለች ሁለታቸው ብሩ ዝና፣ ማን ነው ሞገስን በዚች በምድር ላይ አናስቀምጠውም በማለት ተከትለውት በሱቅ ሲመጣ አግኝቶት እየሮጠ ነበረ። በሩጫ ላይ የሚገኘው ይህን እንግዲህ ሞገስም ይህን ለባለቤቱ ሉላ እየደወለ እየተከታተሉኝ ስለሆነ አሁኑ መጣለሁ እያለ ነበር። ግን መጀመሪያ ላይ ሽጉጡንም ደቅኖበት ነበረ፣ እገልሃለሁ እያለ እተኩሰዋለሁ እያለ ነበረ። ዝና ግን ፍርሃቱን ስለሚያከድሮም ቀጥሎ ተኩስ የያዝከው እንትን ነው ወይ ሞት ነው ወይ እንትን ነው እያለ ፊት ለፊት ምንም ሳይል እየቀረበው ነበር። እሱ ግን ልብም ስለሌለው በፍርሃትና በጭንቀት የሚገኘው ሞገስ ሽጉጥም ይዞ መቅጠም አልቻለም። ሩጫዬ ይሻለኛል በማራቶን ሩጫ ሪከርድ መስበር አለብኝ ብሎ ማራቶን ሩጫውን ቀጥሏል። እዚህ ላይ ነበረ እንግዲህ እየሮጠ ተደብቆ የነበረው እንግዲህ ዛሬም ያንኑ ሩጫውን ነው የቀጠለው። ወደነ ማህሌት ማን ነው ቅድስቴና፣ ብሩኬ ስንመጣ እንግዲህ ብሩክና ቅድስት በባለፈው ፓርት ላይ ወደ ሀገሬ ሄዳለሁኝ እንደ ለምን ቅድስት ቢላት ትዳርም እድሜም ልጅም ይፈልጋለሁ ስለዚህ ቤተሰቦች ጋጅ ማግባት አለብኝ እያለች ነበረ በፍርሃት ያለችው ነገር ግን ብሩክብ ያገባኝ ከሱ ጋራ ደስ የሚል ህይወት እመሰርታለሁኝ ብላ በሀሳቧ በቅዷ ነበራት እነሱ ህክምና ምሳሌን ይዞ እንደሄደ ከማነች ከዳጣ ጋር እያወሩ ነበረ። እሷም እንግዲህ ገብቶልሻል የብሩክ ፉንቃ እያለቻት ዳጻም ስትነግራት ነበር። ዳጣ ግልጹም በባለፈው ፓርት ላይ ማለት ነው። ስለዚህ አሁን ላይ ደግሞ እንግዲህ ሁሉንም ነገር ተረድቷታል ማለት ነው። እሱም ይወዳታል፣ እሷም ፍቅሯን ተቀብሏት። በቃ አብረን እንትን እንበል ሂጂ አልጋውን አንጥፊልኝ በማለት ወደ አልጋ ቤት ገብታ መኝታ ክላስ እያነጠፈች ብሩክ ከድንገት ይመጣል። ከድንገት ሲመጣ ምትፈራለች፣ ትደነግጣለች ማለት ነው። ምን ሆነች ነው እያለ ነበርና እሱም እያረጋጋት እየተሽኮረ መመች እየፈራች በፍርሀት ትገኝ ነበረ ቅድስት ማለት ነው። ይህንን እያወራት ሳለ እንግዲህ እያወሩ ቁጭ በይ በማለት ካልጋው ላይ ቁጭ ብለው እያወሩ የፍቅራቸውን ነገር በቃ እሷም እየተሽኮረመመች በፍርሃት ትገኛለች። ከድንገት ግን ወደ ዳጣና ምሳሌ ጋር ስንሄድ ምሳሌና ዳጣ እየተጫወቱ እያወሩ ነበረ። እንግዲህ ምሳሌና ዳጣ ስለ እሷም እያወሩ ወንድም ቢኖረኝ እያለች ነበርና ወንድም ግን እፈልጋለሁኝ ግን ቅድስቴና እንትናስ እናትሽ ትሁን ቅድስቴ እያለቻት ነበረ። እንዳጣም እሷ ደግሞ ታዲያ እናቴ እሷ አልወለደችኝ ታዲያ እያለቻት ነበር። ባትወልድሽም ትወልዳለች እያለች ስትላት፣ ምሳሌም እንግዲህ ግራ የግባት ብርክ ጥምር ስትመጣ እናቴ በይኝ ብላኛለች እያለ እንዳጣም እየሳቀች ነበረ። ሁሉን ስለምታቅ በቃ ወንድም ያም ያሉ ወንድም ግን የለኝም እያለች ነበረ። ወንድም ይመጣልሻል እያለ ስትላት ነበረ። ዳጣ ወደ ማነች ማህሌትና ብሩክ እና ዝና ጋ ስንመጣ እንግዲህ ማህሌትና ዝና አሁንም በሩጫ ላይ ስለሚገኙ፣ ሞገስ ግን ሊገጥማቸው ባለመቻሉ እየሮጥ አምልጦ ከታክሲ ገብቶ ወደ ሆቴል ይዟል ማለት ነው። በቃ መቅጠም አልቻለም እሱን ማለት ነው። ዛሬ የሚገባበትን እጠብቀዋለሁ። ግቢውን ያው ይዞታል ማለት ነው። በፍርሃት የሚገኘው እንግዲህ አምልጧል ማለት ነው። እሱ ግን ዝና ዛሬማ እንደው ቤተሰቦች ራሱ ይህንን ቢሰሙ አንድ ጥይት ነው የሚሰጡኝ። እሱ ሚስቴን ተቀምቼ እያለ ነበረ እየፎከረ የሚገኘው ዝና ዝናም፣ ማን ነው ዝናም? ይሄንን እያለ ሞገስም ከሆቴል ሁኖ ለእንትና ይደውልላታል ለሉላ። ሉላም በምትደውልላት በሩን ከእኔ ድምፅ ውጭና ከማንም ቢመጣ በርሽን እንዳከፍቼ በውጭ እንዳት መጪ እያላት ነበር። እንዳከፍችም እያላት እሷ ይገለኛል፣ በቃ እሱ እዚህ ከሆነ ሰፈር ነው አይመጣም እሱ ማንም ሰው ቢሆን ከምንም በላይ ካለ ፖሊስ ሰው ቤት ገብቶ የመፈተሽ እንትን የለውም። እንዳከፍች ብቻ አንቺ በሩን እያላት እሷ ግን ከእሱ ትሻላለች። እኔ በቃ አንተ ጋር ልምጣ። ምን ሆነ ነው እንዴ? እኔ እንድተርፍ አትፈልጊም? እኔ አሁን በፍርሃት ውስጥ እገኛለሁ። አሁን ሆቴል ውስጥ ተደብቄያለሁ። እያንቀጠቀጠኝ እያንዘረዘረኝ እያ እያንዘፈዘፈኝ እያለ ነው ማለት ነው። እሱ እንግዲህ ማን ነው? እውነት ለመናገር ፈሪ ነው፣ እንትና ማለት ነው። ማን ነው? ሞገስ። ምክንያቱም እንዴት ቢሞት ታዲያ ለሚስቱ ሞተ ነው። ለሚስቱ በቃ ገሎ መሞት ጀግንነት ነው ሚስቱን ከሚቀማ። እንዴት ሽጉጥ ይዞ በሩጫ ያመልጣል? ደቅሞት እኮ ነበር፣ ሊተኩሰው ነው ብዬ በቃ ወንድ ልጅ ቆረጠ አለብዬ ነበር። እሱ ግን አማቀባበሉን የማይችልበት መሰል ዝም ብሎ ከልቡን ዘጠው ማራቶኑን ብሮጥ ይሻለኛል ወደ ማራቶን ብሎ ነው ያመለጠው። ሉላ አሜዝን ጊዜ በቃ እኔ ልምጣ፣ እኔ ልምጣ እያለችው ነበር። አንቺ እንዳትመጭ ያለውን ነገር ብይና ተኚ፣ እኔ አንተ ካልመጣ ምግብም ውሃም አልጠጣም በቃ እያለችው ነበር። እሷም በፍርሀት ትገኛለች። በቃ እኔ አንተው ጋመት ቼ ሞትን ቢመጣ ከአንተው ጋር እሞታለውኝ እንጂ እኔ ዝብቻዬን እንትን አልልም ብትለውም በፍጹም እንዳትመጭ እዚህ መምጣት የለብሽም እያላት ነበረ ማለት ነው። ይህን እያላት ሳለ እዚህ ጋር ነበረ። እሷም ልምጣ ብትላ አትመጭም እያላት ፍርሃት የሚገኘው ዝና ማለት ማን ነው? ብር ሞገሴ ማለት ነው። ሶ ወደ ነ ቅድስቴ ጋ እንግዲህ ስንመጣ ቅድስትና ብሩኬ የፍቅር ጨዋታ እየተጫወቱ ፍቅር ፍቅር እያሰኛቸው በፍርሃትም ትገኛለች ቅድስት ማለት ነው። እሱም እንደዛው እንግዲህ እያወሩ ሳለ የፍቅር መቀሷ የሆነችው ምሳሌ ወደ እነሱ ጋር በሩን ሳትቆረቁር ትከፍትባቸው፣ ሁለቱም በድንጋጤ እያንቀጠቅጣቸዋል። በዚህም ጊዜ ልትተኝ ነው ክላስ ሻል ሆንሽም እያለቻት፣ አሁን እኮ ሊወጣ ነው እያለ እንደውም እዚሁ ሶስታችንም ተኛል። ለሶስት አይበቃም፣ አንቺ ስታመቻቻቸው ለሶስታችንም ይበቃል፣ ለሶስታችንም እዚህ መተኛት እንችላለን እያሉት ነበር አይ እኔ ክላስ ይተኛለሁ እያለች ነበረ ደንግጠው ሁለቱም የሚሉት ነገር ጠፋባቸው ማለት ነው ይሄንን በምትል ጊዜ እንግዲህ አይ እኔ እንኳን የመጣው ጥያቄ ልጠይቅ ነው በማለት ጥያቄዋን ታቀርባለች ብሩኬ መልስ ይሰጣታል እሷም ደግሞ መልስ ስሰጣታለች የፈራች ማነች ቅድስቴ ማለት ነው በቃ ደህና እደሩ ብላ ተነስታ ትሄድላቸዋለች ማለት ነው ወደ ማነች ዳጣ ጋ፣ ዳጣም የት ናቸው ስትላት፣ መኝታ ከላሶ ሁለቱም። አዎ ቅድስቴ ማብራ ዛሬ አብረን በቃ እኔ እና አንቺ ብንተኛ፣ ስትላት እኔ እኮ እሮጣለሁ እራገጣለሁኝ እሮጣለሁ እያለቻት፣ እንዳትሮጪ ይዝሻለሁኝ ቤቱን እንዘጋለች ስትል፣ እንዴት አንቺ እኮ ነው እምሮጠው ከቤት አመልጫለች ብትላትም አይደለም ከቤት አላመልጥም፣ ነገር ግን ተኝቼ ነው ስሮጥም ወጥና ድረው ስትላን ነበረ። እንደዛ ከሆነ ይይዝሻለሁ በህልምሽ ነው የምሮጭው እያለቻት ነበረ። ምሳሌ ማለት ነው። እንግዲህ ቅድስቴና ብሩኬ ፍቅር እንትን ላይን ያሉ ነበረ ያለቀው ማለት ነው። እንግዲህ ብሩክና ወደ ማንች ስሟ ቤ ነኝ ስሙ አጠፋቤ ማህሌት ማለት ነው። ማህሌት ጋ ስንመጣ ማህሌት ጋ በሌሊት እየደውልላት ሰፈሩን የከበበው ማነው ስሙ ዝና ማለት ነው። ዝና ሉሊት ሉላን እያለ የሚታገለው አሁን ነው የቶሎሪያ ዲዜስ ቢላት እንዲያው አሁን እኮ ሌሊት ነው እንዴት ነው እያለስ ነበረ ስትለው የነበረው መምጣት አለ። ላትም ዝና በቃ ሲነጋ እመጣለሁ አለችው። በቃ ሲነጋ እንዳት ቆይ እያላት ነበር። ያመጣሻቸው ራሱ ፈሪ የሆኑ ናቸው ሄዱ። አዎ እንደ ሌሊት እኮ ስለሆነን እየሄዱት እያለችው ነበረ። ዝና እንግዲህ ማን ነው እንትናን ካላገኘሁ ብሎ ሉላን ይሄ ማን ነው መንደሩ ሁሉ ተከቦ መውጣት አለባት እያለ የእነሱን ግቢ ከቦ ነው የሚገኘው ማለት ነው? እንግዲህ ቅድስቴና ብሩክም ተመቻችተው በፍቅር ላይ ይገኛሉ። እዚህ ላይ ነው እንግዲህ አብረው ሊያድሩ መኝታ ክላስ እንደገቡ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ።